አሰላሙ አለይኩም ወራፍት ላይ በረከቱ። ውድና የተከበራቸው ኢትዮ ሀገሬ የቤተሰቦች እንኳን ደህና መጣችሁ። አለን ውስጥ ሀለን ብያለሁኝ። ሉባባ መጣን። እሺ ሶፊ አሰላሙ አለይኩም ወራፍት ላይ በረከቱ። ሰላም ላይ በረከቱ፣ እንዴት ናችሁ? አልከፈተም አልሜ

ዛሬ ሞካየፉ አይቀዘቅስ ጩኸት ብቻ ጩኸት አስቀየሪልኝ፣ ስርዓት ይኸው ዝም ብለኛል። የራሷን ቤት እያስቀየረች ኡፍ፣ ኧረ ኧረ፣ መቼ ነው ግን ከዚህ የምንገላገለው ጎበዝ? መቼ ነው ግን አገራችን ጆጭት ከም ብለን የምንሄደው? ይሄ የኔማ ኑሮ እኔ ኩሽ ነው ሩቅ ነው። ወጣ ስል ፀሐይ ፊቴ ላይ የኔ ራሱ እኔ ይርቀው እዛ ሳባቸው ጥገት ብስጭት ነው የሚያደርገኝ። የሆነ በቃ አንዳንዴማ ሙቀቱ ያበሳጫል እኮ ይሄ በጣም ነው የሚያበሳጨው።

ይሄኛው ደግሞ ከፍት ነው። ሰውዬው መጣ። አናቱን በይሁን አባቱ የእኔ ሰውዬ ጧት ጧት እዚህ ጋር ድምፅ ተሰማ። እንዴት እንደሚያቃጥለች ስራዬ ሄደም እንዴት ዛሬ እላለሁ ማለት ነው። እየተናደርኩ እኮ ነው። እንዲህ እኮ ነው።

የሆነ ነገር ትነግራችኋለሁ። እኔ ባንኬክ ስገዛይቼ ባንኬክ አምሯት ነው ብዬ ባንኬክ ሰራሁላት። ምን ትላኛለች? እኔ ባንኬክ አይደለም እምፈልገው አለች፣ ችባብ ነው አለች። ይቸብባት፣ የሚቸብብ ምን አባቷ ችባብ። ዝም ብለህ ስጣ። ተደብለብኝ። ክቡላችሁ አትወስዱት እንትን ብዬሽ አሰርቼለት ማለት ነው። ገዛ ገዝታዬ መቼ ዕለት ነው? ጁማ ዕለት አናደደች። ገና ቁስ አርፍጄ ነው የሰራው ጥሁ ቅዳሜ፣ አይ ጁማ አልሰለም፣ ቅዳሜ ዕለት ይሁን። ሁለቱን ብቻ አላውቅም። ከዛ አዘዘች ማለት ነው። አዘዘችና አንዳንዴ እንትን ስታስብ ምስኪን፣ ውሀው ሲመጣ ኮፊው፣ ምግቡ ማንድጋ ድፍት ብሎ ቀልቀል ብሎ ቅልቅል ብሎ ብልሽት አለባት ከዛ እኔ ደግሞ ቂጣ ጋገርኩላት ማለት ነው ጅቡን አድርጌ ምናምን ሰጠኋት በላች ከዛ ውይ ልባበርቅ እባክሽ ከዛ የዛ ዕለት እንትን ያየሁት ባንኬ ካየሁና በቃ አምሯት ነው ብዬ ዛሬ ጋገርኩላት ምን ትላለች አሁን በላች እና ከዘን ግን እኔ እኮ ባንኬ ክመስሎኝ እኮ ነው አንቺ የጋገር አይ በሚኒ ሩብ ነው በረከቡ ግብ ውጥ እዚህ ምስኪን አስራ አንድ ሰው አለ። አስራ አንድ ሰው አለ። ስድስት ላይክ አለ ግን አምስት ላይክ ነው ያለው። ስድስተኛው እኔ ነኝ በዚህኛው ስልኬ እንትን ያልኳት። ከእዛ አትፈልጊም እንደ ያልኳት። አዎ እኔ ታዲያ ስትገዣ ይቼ እኮ ነው የጋገርኩልሽ አምሮሽ እንደሆነ ምናልኳት። እኔ መቼ እንትን እላለሁኝ አይፈልግም። እኔ ባንኬክ ነው ምፈልጋ አለች። ፈጣሪ ሙቃኮ ነው። ይሄ ፈጣሪው ነው። እኔ እኮ የምትሰራኝ እኮ ነው የምታሳጣ። አምስት ላይክ ብቻ ነው ያለው። ሁልሽም እስኪ ልምጣለሁ። ሀገርዬ፣ ሀገሬ የኔ ጠንበለል፣ እስኪ በእህትህ ልምጣ

ክክ ይችላል፣ በይ ልቤ። የመታሽ ግን ህይወት አለ። ለማንኛውም ቼክ አድርጊው እንግዲህ። ሄሎ ናም።

እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? አማን ነው? አይቶ ይና ነው። እሺ እና ይታሉ። ቆይ አዲስ ልጆች አልነበሩ እንዴ? ትንሽ ትንሽ አልሚ ከተመቸሽ ግቢ፣ አልሚ ከተመቸሽ ግቢ፣ ከተመቸሽ ግቢ እየተባለሽ እንቅልፍ እንቅልፍ እያለኝ ነው ገና። እንቅልፍ እንቅልፍ በቃ በቁሜ እየሄድኩ ራሱ እያንቀላፋ እየልድ ይደፋኝ ነው ማለት ነው። አይ እሱ የሚባለው ነገር ከፈ የሚከፈል ቢሆን እኔ ከፍል ነበረ። ሴትዮዋ ፍፍ ስትታናድደኝ ነበር፣ ግን እኔ እኮ ሙቀቱ ነው እንደዚህ ሚያ እሷ ምን እየሰራ ሰው ሀያ አራት ሰዓት ሙሉ ሙሰየብ ላይ ነው። እና ቤተሰቦቻችንን ከልብ እናመሰግናለን ስለነበረን ቆይታ ት ሌቃለን፣ ማለት ነው። እናንተ ትናንትና ማለት ነው። እቺ አይሆን አቆራረጥ ቆረጥ አይሆን መሀሉ እንትኑ ከስር የሆነ ቡድፍ አድርጌ የጥፍሬ ጫፍ ጋር ቆረጥ ማለት ነው። ምስኪን ሲማስ ነው። እንቅልፍ እያለኝ ነው ተኝተኝ እያለኝ ነው ነው።

ቤተሰቦቼ ከልብ ከልብ አመሰግናለሁ፣ ስለነበረ ቆይታ በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙች ብዙ ይበልልኝ። ሰዓታችን እያለቀ ነው እና ሲሃም የቀና መንፈስ የተወገ የሆነ እና ቤተሰብ ሁላችሁን ከልብ ነው የምናመሰግነው። በቀጣይ በአዲስ ድረስ እስከምንገናኝ ድረስ ሰላማችሁ ብዝት ብዝት ይበልልን። ስለነበረውን ቆይታ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።